የፍትሕ ጉዳይ ሰላም ጤና ይስጥልን፣ ተመልካቾቻችን። ጠበቃ እንዳድገ ያስነ። ይህ የፍትሕ ጉዳይ የዩቱብ ቻናል ነው። ቻናሉ በርካት ያሉ የሀገራችንን የህግ ጉዳዮች የሚዳስስ ነው። አስፈላጊ ነው ሲገኝም የሀገራት ልምድ የምንዳሰስበት የዩቱብ ቻናል ነው። እንግዲህ ቻናሉን አዲስ እንደመሆኑ መጠን ሼር፣ ላይክ እና ሰብስክራይብ እንድታደርጉ ያብዛለሁ። የዕለቱ ስር ጉዳያችን የሚሆነው ከእስ ከውክልና ጋር እንመልከት። እንግዲህ ውክልና የዕለት ከዕለት ኑሯችንን የሚያቀል ተብሎ የሚታሰብ የህግ ክፍል ነው አንድ ሰው በተለያዩ ምክንያቶች አንድ ድርጊትን ሁለት ሶስት ድርጊትን ብቻ ሳይሆን አንዱን መከወን ላይሆን ይችላል በሁኔታ ውስጥ ሊመሰረት ይችላል። አዲስ አበባ ያለ ሰው ደሴ ወይም ባህር ዳር ያለውን የተለያዩ ህግ ነክ ድርጊቶች ሊከውን አይችልም። ስለዚህ እንደ እኔ እንደ ራሴ አድርጎ ይከውንልኛል፣ ይፈጽምልኛል የሚል ሰው ይወክላል። እሱ ነው እንግዲህ የውክልና ህግ የምንለው። እዚህ ውክልና ህግ በተደጋጋሚ በፍርድ ቤት ክርክርም እንደምንመለከተው በርካታ ሰዎችም ጭምር የሚጎዱበት የሚንገላቱበት ውክልና ከማንሳት ጋር ታይዞ ነው። የመጀመሪያው ውክልና ለማን ነው የምሰጠው ነው። በተለይ ደግሞ ውክልናው ኮንተንቱ የውክልና የውስጥ ይዘቱ ፓወር ያለው ኃይል ያለው ሰነድ ነው፣ በነገራችን ላይ ዝም ብሎ ሰነድ አይደለም። በተለይ ደግሞ የመሸጥ የመለወጥ ውክልና ካለው ኃይል አለው። ንብረት ነው የሚሸጠው፣ ቤት ነው የሚሸጠው፣ መኪና ነው የሚሸጠው፣ ሌሎች ትልልቅ ማሽኖች ናቸው የሚሸጡት። ስለዚህ የዚህ አይነት ውክልና በምንሰጥበት ጊዜ በእርግጥም ተወካውን አምነዋለሁ ወይ የሚለው ነገር የመጀመሪያ ነገር ማን ነው ወክለው አምነዋለሁ ወይ እንደ እኔ ጉዳዩን ይፈጽማሉ የሚለው ነገር በጥንቃቄ ማየት ነው የሚጠይቀው። እንደም በርካታ ሰዎች ይሄን ባለማድረግ ሲጎዱ እንመለከታለን በፍርድ ክርክር። ሌላው ደግሞ ውክልና በውክልና ስትሰጡ ኮንተንቱን ማንበብ ይጠይቃል። ኮንተንቱን፣ ይዘቱን የውክልናው ይዘት በሚገባ አንብቦ መስጠት ነው የሚያስፈልገው። ወደ ያዝነው ርዕሰ ጉዳይ ዋናው በዚህ ላነሳ የፈለግኩት ነገር ምንድነው ውክልና በምናነሳበት ጊዜ እንዴት ነው ውክልና የምናነሳ የሚለውን ጉዳይ ማየት ይጠይቃል። ውክልና እንግዲህ ቀሪም የሚሆነው ማለት አገልግሎት የለውም የሚባለው፣ አንደኛ ወካይ በማንኛውም ጊዜ ውክልናው ተወካይን ተወካይ ስልጣኑ ሊሸራው ሊያነሳው ይችላል። ሌላው ደግሞ በተፈጥሮ ሞት ወካይ ወይም ተወካይ አንዳቸው ሊሞት ይችላሉ። ተወካይ ደግሞ በተሰጠው ውክልና መሰረት ህገነ ድርጊት የማይከኑኑበት ደረጃ በበሽታም ሊሆን ይችላል፣ በእድሜም ሊሆን ይችላል። የማይፈጽምበት ሁኔታ ሲደርስ ውክልና አገልግሎቱ ሊቆም ይችላል። ግን አሁን ከማንሳት ጋር ተያይዞ ነው። ውክልና ስናነሳ እርግጥ ነው ውልና ማስረጃ ሄደን ነው የምናነሳው። ውክልና ነው እንግዲህ በተለምዶ ነው ውልና ማስረጃ የሚባለው፣ በነገራችን ላይ የሰነዶች ማረጋገጫና ምዝገባ ኤጀንሲ ነው የሚባለው። በኤጀንሲ ደረጃ ነው የተቋቋመው። በዚህ ጽሕፈት ቤት የግድ መመዝገብ ካለባቸው ሰነዶች አንደኛው ውክልና የግድ መመዝገብ ካለባቸው ሰነዶች አንደኛው የውክልና ስልጣን የውክልና ስልጣን ሴንስ እንግዲህ በየዕለቱ የምንፈጽመው ነው የመሸጥ የመለወጥ ንብረት የማስተዳደር የምንሰጠው ውክልና የሚመዘገቡ በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ይሄን ስንሰጥ አሁን የሚሽሩ አሁን የሚያ ተቋም ነው ነው ግን ስን መሻር ማለት ምን ማለት ነው ነው መሻር ማለት ምን ማለት ነው የሚለው ጉዳይ ነው መሻር ማለት እርግጥ ነው ልክ በተሰጠበት መንገድ ወካይ ይሄድና የሰጠ ከዚህ ቀደም የሰጠውን ተወካይ ሄዶ ይሽራል ሲሽር ግን ምን ማድረግ አለበት ነው ሲሽር አንደኛው ለተወካይ የተሻረ መሆኑን ማሳወቅ አለበት። ለተወካይ የተሻረ መሆኑን ማሳወቅ ሊያሳውቅ ይገባል። ማሳወቅ ደግሞ ያለበት ምንድነው? የተሻረ ውክልናው የውክልና ስልጣኑ የተሰጠው ከዚህ ቀደም ብሎ የተሰጠው የውክልና ስልጣን የተሻረ መሆኑን የሚያሳይ መሻሪያ ደብዳቤ ነው። እሱን መሻሪያ ደብዳቤ ደሊበር ማድረግ መስጠት ያስፈልጋል። ይሄ ብቻ አይደለም። ይሄ የተሻረ መሆኑን ውክልና ስልጣኑ የተሻረ መሆኑን መስጠት ብቻ ሳይሆን ለተወካይ ከዚህ ቀደም የተሰጠውን የያዘውን የውክልና ስልጣኑ መንጠቅ ያስፈልጋል። ካልሆነ እንደተሻረ እንዴት ይቆጠራል? ስለዚህ ሁለት ኩነቶች መከናወን አለባቸው። የመጀመሪያው የተሻረ መሆኑን የመሻሪያ የውክልና መሻሪያ ሰነድ እሱን ማድረስ ሳይመንት ለስል፣ ሌላው ደግሞ ውክልናውን የመጀመሪያውን የተሰጠውን የውክልና ሰነዱን ወረቀቱን መመለስ አለበት፣ መቀበል ያስፈልጋል። አምጣ ብለው መቀበል ያስፈልጋል። አንዳንድ ሰዎች ምንድነው የሚያደርጉት በተግባር በፍርድ የክርክር በተግባር በፍርድ የክርክር እንደምንመለከተው ውክልና ይሽራሉ፣ ላይሰጡም ይችላሉ። ፎርዛት ማታ ሌላው ቀርቶ እንኳንስ የመጀመሪያ ተወካይ የወሰደውን የውክልና ስልጠን ወረቀቱን መመለስ ቀርቶ የተሻረበት ደብዳቤ እንኳ ያደርሱ። ስለዚህ የተሻረበት ደብዳቤ የማያደርስ ከሆነ ካልደረሰው እንዴት ነው እንደተሻረ የሚቆጠረው? በተለይ ደግሞ በወካይና በተወካይ መካከል ያለው ግንኙነት እየሻከረ ከሄደ በተለያዩ በስራ አጋጣሚ እየሻከረ ከሄደ ተወካይ ተንኮል ማሰቡ አይቀርም። ኃይል ያለው ስልጣን ከእጁ ላይ ተቀምጧል። ስለዚህ በዛ በዛ የውክልና ስልጣን መሰረት ጭምጭምታም ሰማም አልሰማም ግንኙነት መልካም ካልሆነ ንብረት ሊሸጥ ሊለውጥ ይችላል፣ ለግል ጥቅሙ ሊያውል ይችላል። ከዛ በኋላ የዚህ አይነት ጉዳዮችን በፍርድ ቤት ክርክር እንመለከታለን። ስለዚህ ውክልና ሲሻር የተሻረ መሆኑን ለተወካይ መስጠት አንድ። ሁለተኛው ደግሞ መጀመሪያ የወሰደ ዋናውን ኦሪጂናል የወሰደውን የውክልና ስልጣን ከእጁ መንጠቅ ያስፈልጋል። አምጣ ማለት ያስፈልጋል። ለመስጠት ፈቃደኛ ካልሆነስ ነው? ለመስጠት ፈቃደኛ ካልሆነ እንግዲህ ለመስጠት ፈቃደኛ ለመሆን ሴንስ፣ ወይ ውክልና ሰነዱ ጠፍቶብኛል ሊል ይችላል። በተግባር ይህን እያየን ስለሆነ ስለሆ ጠፍቷል ምል ከሆነ ለፍርድ ቤት ማመልከት ያስፈልጋል። የጠፋ ስለመሆኑ በራስዎች በዚህ ቁጥር በዚህ ቅርንጫፍ የተሰጠኝው የውክልና ስልጣን የጠፋ ስለመሆኑ ፍርድ ቤት አረጋግጦ ውሳኔ ሁሉ ማስያዝ አለበት በራሱ ወጭ። ስለዚህ ህጉ እስከዚህ ድረስ ነው የሚሄደው። ይህን መጠቀም ያስፈልጋል። ስለዚህ አንዳንዶች ዝም ብሎ ውክልና ሄዶ ውልና ማስረጃ በተለምዶ ሄዶ ውክልና መሻር ብቻ አይደለም እየሻሩ ዝም ብሎ ቁጭ ላሉ መጨረሻ ላይ ንብረታቸው ተሽጦ የሚያውቁት የፍርድ ቤት ክርክር መጥሪያ ካደረሳቸው በኋላ ንብረታቸው ከተሸጠ በኋላ ክርክር ፍርድ ቤት ሲቀርቡ ነው አይ ሽሪዋለሁ እኮ የሚል ክርክር የሚያቀርቡት። ያኛውም ሳይወቅ መሻር ማለት እኮ የተሻረ መሆኑ ከእጁ ሊደርስ አይገባል። ቀደም ብሎ የተሰጠ የውክልና ስልጣንም እንደገና ሊነጠቅ ይገባል። ከዛ ላፊ ደግሞ አይ ውክልናው ለመስጠት ፈቃደኛ መሆንባቸው ምክንያቱ ለምሳሌ ገንዘብ አልተከፈለኝ ብሎ የሰነ ሰነድ መያዣም ሊሆን አይችል ፎዛት ማለት አይ ገንዘብ አልተከፈለኝ ደሞዝ አልተከፈለኝ መያዣ ሊሆን አይገባም። ያ ሌላ ኬስ ነው። ውክል ነው ግን፣ የመመለስ ግዴታ አለ። ተንኮል አሰበው ካለ መስተቀር ጠፋ ሊል ይችላል። እንደነገርኳችሁ ጠፋ ካለም እንደገና በፍርድ ቤት የጠፋ ስለመሆኑ ሰነዱ የጠፋ ስለመሆኑ በራሱ ወጪ ማስወሰን ያስፈልጋል። የማስወሰን ግዴታ አለበት። በነገራችን ላይ አንዳንዴ እኮ እኔ እንደውም አንድ እየገጠመኝ ነገር ባልና ሚስት ናቸው። ባልና ሚስት ሆነው እንግዲህ እንደሚታወቁ ብዙ ጊዜ አሁን አሁን ትንሽ ሴቶች ወጣ ወጣ ማለት የጀመሩት እንደ ብዙዎቹ የቤትና የቤት ነው ቁጭ ሲሉ ስለዚህ ውክልና የሚሰጡት ለባሎች ነው። እንዲሸጥ እንዲለውጥ እንዲያስተዳደር ለባል ይሰጣል። መሸጥ መለወጥ ጨምሮ ባልን ሚስት ለባል ውክልና ሰጣ። በትዳር አለመስማማት ምክንያት ክርክር ሲያደርጉ እሷ ውክልናው ይሽራለች። በአንድ ቤቱ ነው ውክልናው ይሽራ፣ ግን አልሰጠችው። እሱ በርካታ ነው የጋራ ንብረትም የግል ንብረትም እየሸጠ ኖሯል። እየሸጠን የኖሩ ስለዚህ ዚህ አይነት አሁን እንደዚህ አይነት ሁኔታ ሲያጋጥም ምንድን ነው የሶስተኛ ወገኖች መብትና ጥቅም ምንድን ነው የሚሆነው? ከዚህ ሰውዬ የባልና ሚስት ንብረት የግል ንብረት የጋራ ንብረት የገዙ ሰዎች እጣፈንታቸው ምንድን ነው የሚሆነው? የቅንነት ገዥ ናቸው። ምንም የሚያውቁት ነገር ከውክልናው ስለመሻሩ ምንም የሚያውቁት ነገር ከሌለ እኒህ ሰዎች በእርግጥም ከዚህ ሰውዬ የሸመቱት ነገር በቅንነት ነው ማለት ይቻላል። ስለዚህ ውክልና ስንሰጥ ብቻ ሳይሆን እንደውም ከጥንቃቄ መደረግ የሚገባው ስንሰጥ ከምንሰጥ ይልቅ ስንሽር የምንሄድበት መንገድ በጣም ጥንቃቄ ይጠይቃል፣ ጥንቃቄ ያስፈልገዋል። እርግጥ ነው ውክልና ሲሰጥም ቢሆን ጥንቃቄ ያስፈልግ ማለት አይደለም። በጥንቃቄ አጠቃላይ ምን አይነት ውክልና ነው የሰጠሁት የሚለው ነገር ማንበብ ያስፈልጋል። አንዳንድ ሰዎች እኮ በነገራችን ላይ የመሸጥ የመለወጥ ውክልና ሳይሰጡ በእነሱ በሐሳብ ግን ሰነዱ ላይ ሳያነቡት ለካስ መጨረሻ ላይ የመሸጥ የመለወጥ ውክልና ሰጥተዋል። ይህንንም የሚያውቁት ፍርድ ቤት ሲመጡ ነው። ስለዚህ ከውክልና ጋር ተያይዞ